አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የጋሞ ሚዲያ ተከታዮች ወይንም የጋሞ ባልትና ተከታዮች እኔ እጅግ በጣም ደህና ነኝ። እናንተ እንዴት ናችሁ? ከልሀምድ ሽኩር ሁሉ ሰላም ነው አለው አልሐምዱሊላህ። ዛሬ ከስራ ቦታ ሆኜ ነው የምቀርጽላችሁ። እንደምታዩት ከጀርባዬ ልቀርጽ አልተመቸኝም። ላሳያችሁ የጋሞ ባልትና ሱቅ ነው። እባካችሁ እየገዛችሁ አበረታቱኝ፣ ምርቁኝ ለማለት ያክል ነው። ምን ለማለት ነው አሁን የመጣሁት? ብዙ ልጆች በኮመንት ላይ ብራንቻቸው ባህር ዳር አለ ወይ፣ ብራንቻቸው ጎንደር አለ ወይ እኔ ፈልጋለሁ ብላችሁ የነበረ፣ ባለፈው በሰራሁት በገላግሌ የቤት ዕቃ ዋጋ። በነገራችን ላይ የትኛውን ቦታ ሆናችሁ ያን እቃ ገዝታችሁ ቤተሰብ ሰፕራይዝ ማድረግ የምትፈልጉ ከሆነ እኔ ጋሞላ የትኛውን ቦታ ሄጂ ሰፕራይዝ ላደርግላችሁ ቃል ገባለው። ምን ማለት ነው የትም ብትሆኑ ከጋሞ ጋር ኮንታክት ካደረጋችሁ የፈልጋችሁትን ነገር ማግኘት ትችላላችሁ ለማለት ነው። ሲቀጥል ደግሞ ብዙ ልጆች እና ከዛ ይሻላል ወይ እቃውን መግዛት ወይንስ ከዚህ ብላችሁ የጠየቃችሁ ያላችሁ፣ እውነት ለመናገር ከዚህ ብንገዛ ይሻላል። ለምን ከዛም ከዚህም የምንገዛው እቃ ዋጋው እኩል ሊሆን ይችላል፣ ከዛም ሊያንስ ይችላል፣ እዛ ከዛ ከምንገዛበትም ሊያንስ ይችላል። ሲቀጥል ደግሞ ቢያንስ ምን የኪሎ የኪሎ እናተርፋለን ማለት ነው። እዛ ሀገር የምንከፍለውን የኪሎ ዋጋ ሴቭ እናደረጋለን ላችሁ ነው የምፈልገው። በጥራት ደረጃ ደግሞ ምንም ጥርጥር የለውም። ሲጀመር እቃዎቹ የሚገቡት ከሳውዲ ከዱባይ እና እንዲሁም ኢትዮጵያ ውስጥ ከሚያመርተው ከገላግለኝ እቃ ነው። እና እኔ በጣም የወደሹ ስቲክ እቃዎቹ ካስተዋወቅሹ እቃ አንዱን ንገሪኝ ብትሉኝ የጁስ መፍጫውንና ግድረደቁን ግድረደቁን ስድስቱ ሌትር ኢንሻአላ ኢንሻአላ አላ ተረዘቀኝ፣ ግድረደቁን ገዛለሁ፣ የጁሱንም መፍጫ። ሰሞኑን በጣም ብር አስፈልጎኛል። መስራት ፈልጋለሁ፣ ግን ያው ማስፋፊያ ገንዘብ ያስፈልጋል፣ ያ የለም። ያንን ደግሞ እስኪ የሚያበድረኝ ሰው እየፈላለኩኝ ነው። ምን ያህል ብር ነው መሰላችሁ የሚያስፈልገኝ? ሰባ ሺህ ብር ያስፈልገኛል። እውነት ለመናገር እዚች ጋር አንድ ፍሪጅ ወይ እዚች ጋር አንድ ፍሪጅ ያስፈልገኛል። ያ የነገርኳችሁ በጣም የወደድኩኝ ከአስር ሊትር በላይ ጁስ የሚፈጭ በጣም ትልቅ ነው። መኪናው ሙሉ ለሙሉ ደግሞ ሲልቨር ነው፣ ሲልቨር ብረት ነው፣ አይዝግ ወድጀዋለሁ። እንደገና ደግሞ እሱ መግዛት ይጠበቅብኛል። ከዛ በመቀጠል ወንበሮች፣ እዛች ጋር ሜዳ አለች፣ ወደ ቀኝ ሆኖ ከሆኖ ወደዛ እንደሚታያችሁ ከሆነ እዛች ጋ ወንበርና ጠረጴዛ አድርጌ ጁስ መጀመር ፈልጊያለሁ። ዱአ አርጉልኝ፣ አላህ እንዲያሳካልኝ። ደግሞ ቪዲዮችን እባካችሁ ሼር አርጉ፣ ዱት አርጉ። ምናልባት እኔ ስላላለቀስኩ ነው፣ የችግር ማሲንቆ ስላልመታው ነው፣ ስላላለቀስኩ ነው። ለምንድን ነው የኔ ቪዲዮ ሼር የማይደረገው? የኔ ቪዲዮ የማይታይልኝ፣ ላይክ የማይደረግልኝ? ችግር ሳይኖርብኝ ቀርቼ እኮ አይደለም፣ ሳይቸግረኝ ቀርቻ አይደለም ግን ሚዲያ ላይ ወጥቶ ማልቀሱ እንደነሱ ችግር የገጠመው ሰው በመስራት ችግሩን ማሸነፍ ይችላል ብዬ ነው የማምነው እና ሚዲያ ላይ ወጥቶ ማውራቱ ብዙ ምን ተነስሎ አልታየኝም። ስለዚህ እኔ ሳይቸግረኝ ወይስ ሳልቸገር ሁሉ ነገር አልጋ በአልጋ ሆኖልኝ አይደለም። ተፈጥሮ የሆነ ፈገግታ ከፊት አይጠፋም። ዛሬ ቁርስም አልበላውም። ምሳም ይኸው እስካሁን አልበላውም። የደሃ ነገር እንትን እንደው አንድ ብር አንድ ሁለት ኪሎ ብሸጥ እያልኩኝ ደጅ ደጁን እያየሁ እየጠበቅኩ ነው። እና ሱቅ የማለመደም እንደምታቁት ገና ለማስለመድ እየሞከርኩኝ ነው። ለስራ ካለኝ ጉጉት አንፃር ወላሂ ላዚ 12 ሰዓት ነው ተነስቼ መጥቼ የከፈትኩትን፣ ግን ማምሸት ፈልጋለሁ። እስከ ሁለት ሰዓት መስራት ፈልጋለሁ። ግን አሁን ዛሬ በሱ ያስፈጫው ካልቋል። ኦሬጂ ትንሽ ነው የቀረኝ ያንን በሱ ለማስፈጨት ስለምሄድ በጊዜ ነው ምዘጋው። ዛሬ በጊዜ እዘጋለሁ። እዚህ አካባቢ ዘግቼ እሄዳለሁ። አውቃለሁ በዘፍ በሚዘጋ ሰዓት ፈላጊ እንደሚመጣ ስትኖሩ፣ ሁሉም ጠያቂ ነው ገዢ የለም። እውነቴን ነው የምላችሁ። በተለይ እንዲህ አይነት ስራ ላይ ጀምሮ ያሰባችሁ ሰዎች በጣም ትዕግስት ይጠይቃል። በጣም ማለት ነው። እስኪ እስኪለምድላችሁ ድረስ ትዕግስት። በቀን አስር ሰው ነው መጥቶ የሚጠይቃችሁ ግን አይገዛም ካስሩ ምናልባት አንዱ ነው የሚገዛው። እዚህ ጋር የንግድ ቢሮ የንግድ ሚኒስትሪ ቢሮ አለ፣ እዚኛ ከኔ በታች ማለት ነው። ቅድም የዛ ዋና ኃላፊ ግብሩን ሊያሰላ ነው መጥቶ ከኔ ቆሎ ገዝቷል። አንድ ኪሎ ስንት ነው ሲለኝ፣ ሶስት መቶ አንበዛ ም እንዲ ያለኝ፣ አይ እንደውም ከሌላው የኔ ነው ርካሽ፣ የኔ አንድ ኪሎ ነው አልኩት። ከዛ ምን አለኝ መሰላችሁ? ንግድ ፈቃድ አውጥተሻል ሲለኝ ንግድ ፍቃድ ተመዝግቤያለሁ ግን ገና እና እንደዚህ እያላቸው ካልሆነ እኮ ኢትዮጵያ ውስጥ አይቻልም። አሁን እንግዲህ የኔን ቆሎ የወሰደው ግብሩን ሊያሰኑት ነው። ምን አለ እዛም እንደሚሰሩ ባቅቆ ማለት ነው። ትክክለኛ ዋጋውንም አልነግራቸውም ነበር፣ ግን ከነገርኳቸው በኋላ ነው እዛ ጋ ይታይሻል። ንግድና ኢንዱስትሪ ቢሮ ዋና ስራ አስኪያጅ ነኝ አለኝ። መተሽ ንግድ ፍቃድ አውጪ ሲለኝ ጀምር ያለው እንግዲህ ያለ ያሳካልኝ አልኩት። ምን ልበለው ያርፍ እንደው ውሸት ይቅር በለኝ እና ምናልባት በዚህ እንኳን ጥሩ እንቅስቃሴ ባይኖር በጁሱ እንኳን ትንሽ እንቅስቃሴ ይኖራል ብዬ ነው ያን ያሰብኩ። ዶ አርጉልኝ የስደተታችሁ ነኝ። እኔ ተመልሼ ብሰደድ ምንም አትጠቀሙም። እኔ ባለቅስ አለቅስ ባይ ምንም አትጠቀሙም። እንደውም እንደዚህ የኔ መሳቅ መጠንከር ለእናንተ ብርታት ይሆናል ብዬ ነው ማስበው። ችግር አላወራውም ብዬ በተዘዋዋሪ አወራው እንደ ችግር አየኔ ነገር ሳላውቀው ነው፣ ይቅርታ አድርጉልኝ። ያው እንግዲህ እንዴት ቆጭ ብዬ ነው የምውለው ዛሬ። ያጠፋሁት ፓርት ምንድነው? ቁርስ እንኳን ባልበላ መሳ ይ መምጣት ነበረብኝ። የምሳ ብር ላለማውጣት ነው ያልበላሁት በነገራችን ላይ አንድ በየአይነት አንድ በየአይነት 80 ብር ወይ መቶ ብር ነውና፣ ያችን ላለማውጣት ነው ያልበላሁት። ቤቴ እጄ እበላለሁ ብዬ ነው ምንም። ቤቴ እንጀራም አለ ወጥም አለ፣ ምን ብዬ ወጪ አወጣለሁ? እና የምልላችሁ ፈልጌ ነው፣ ጋሞላም ሰብስክራይብ አርጉ፣ ሼር አርጉ፣ በእናታችሁ በእናታችሁ ሰው አርጉ ተው ሰው አርጎኝ እና ሰው ይገረምተው። እኔም እንደ ሰዎቹ በዩቲዩብ ብር ዘና ፈታ አልበልበት አይሻልም? ላይፍ ላይ ብቀመጥ ደስ ይለኛል። ዩቲዩብ ላይ ግን ማንም ሰው ስለሌለ በጣም ነው የሚያስጠላኝ። እውነቴን ነው ላ እና ወዳችኋለው። ቻው፣ መልካም ቀን